ብዙ ጊዜ ሰዎች እየመጡ ህልሞቻቸውን ይነግሩኝና ይጠይቁኛሉ። ሲነግሩኝ ህልም ያያሉ፣ ነገር ግን ስላዩት ህልም ትርጉሙን አያውቁም። ይህንን አለማወቃቸው ደግሞ ህልሙ ለታየበት ዓላማ እንዳይውል ያደረገውና ለመፍትሄ የታየ ህልም እንዲሁ እንደ ማየት ነገር አልፎ ብዙ ጊዜ ሲሄድ እንመለከት። አብዛኛውን ህልም አይተው ከሚነግሩኝ ሰው የተረዳሁት ነገር ቢኖር ስላዩት ህልም ትርጉምና ወደ መንፈሳዊ ነገር የመቀየርን ነገር ብዙ አላየባቸውም። ዛሬ በህይወታችን ውስጥ በጣም ኢምፖርታንት የሆኑ ሁለት ህልሞችን እናያለን። ለምን እነዚህ ሁለት ህልሞች ህይወታችሁን በብዙ እጥፍ ወደፊት እንድጓዝ የማድረግ አቅም አለ። ስለዚህ እስከ ቪዲዮ መጨረሻ በደንብ እንድትከታተሉ ይፈልጋል። ዛሬ ግና ለተያየን አገልጋይ መኳንን ትባላል። በዚህ ቻናል አጫጭር መንፈሳዊ ትምህርቶችንና መንፈሳዊ ጥበቦችን ማግኘት ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ቪዲዮውን ላይክ አድርጋችሁ እንድትጀምሩ ትፈልጋለሁ። ከተባረካችሁ ደግሞ ለወዳጆቻችሁ ሼር አድርጉላቸው። ዛሬ ሁለት ህልም እናያለን። እነዚህም የመጀመሪያው የድሮ ትምህርት ቤት ወይም የድሮ ቤታችሁ ውስጥ ወይ ደግሞ ድሮ ተከራይታችሁ የኖራችሁበት ቤት ውስጥ ራሳችሁን ካገኛችሁ የዚህን ህልም ትርጉም በዚሁ እናያለን። የህልሙን ትርጉምና ቀጥሎ ምን ማድረግ እንዳለባችሁ የምታዩበት ቪዲዮ ነው የሚለው። ሁለተኛው ህልም ደግሞ ተራራ እየወጣችሁ ወይ ደግሞ መሰላል ላይ እየወጣችሁ በአጠቃላይ ከፍታ ላይ እየወጣችሁ ወይ ደረጃ እየወጣችሁ ከደረጃ ላይ ስትወድቁ፣ ከተራራ ላይ ስትንሸራተቱ፣ እና ወደኋላ ስትመለሱ፣ መኪና እየነዳችሁ ዳገት እየወጣ ወደኋላ ሲመለስባችሁ እነዚህን ህልሞች ካያችሁ፣ ይህም የህይወታችሁን ዘጠናና ሰማኒያ ፐርሰንት የዛን ያክል ድርሻ የሚወስድ ማድረግ ያለባችሁ ናውቃችሁ። ደግሞ የሆነን መንፈሳዊ እግዚአብሔር እንዲታደርጉ የሚፈልገው ነገር ካደረጋችሁ፣ በዛው ልክ ህይወታችሁ ወደፊት የሚወስድ የእግዚአብሔር ድምፅ ያለበት ህልም። ወደ ህልሙ እንሄድ የድሮ ቤት ውስጥ፣ ወይ ደግሞ ድሮ የተከራያችሁበት ቤት፣ ትምህርት ቤት ኤሌመንተሪ የተማራችሁበት፣ ኮሌጅ የተማራችሁበት፣ በአጠቃላይ የድሮ ትምህርት ቤት ውስጥ እነዚህ ነገሮች ካያችሁ መጠንቀቅና ወዲያው መንቃት ይኖርባችሁ። ይህም ማለት ዙሪያችሁ ላይ የተቀነባበረ ሁል ጊዜ ህይወትን እንድትደግሙ የሚተጋ አንድ ቋሚ መንፈስ አለ ማለት። ለምሳሌ ላስረዳችሁ። የድሮ ትምህርት ቤት ውስጥ፣ የድሮ ላይፍ ውስጥ፣ የድሮ ቤታችሁ ውስጥ ራሳችሁን ካገኛችሁ ይሄ የእናንተን ህይወት ያለፈን ቻፕተር ያለፈን የህይወትን ጎዳና የሚያመጣል። ይህም ማለት ለምሳሌ ህልም ስላያችሁ ብቻ ትገባላችሁ ወይም ህልም እንዲሁ ለቲቪ እንደሆነ ነገር የታየ ነገር ስለሆነ ይዞ ያ ነገር ይከታችኋል ማለት አይደለም። ያ ህልም የእግዚአብሔር ድምፅ ፒክቸራይዝ ተደርጎ የመጣበት መንገድ ነው እንጂ ከዛ ፒክቸር ከዛ ህልም ጀርባ የሆኑ አካላት አሉ፣ መንፈሳዊ አካላት አሉ። ይህም ማለት ወእግዚአብሔር አለ ወሴጣ ነው። እግዚአብሔር አለ ያልኩበት ምክንያት እያሳያችሁ ያለው እግዚአብሔር ስለሆነ፣ ሌላኛው ደግሞ ያንን ሴራ ያንን በህይወታችሁ ውስጥ ያለን በርደን ጫና እናንተ ወደኋላ እንድትመለሱ ለማድረግ የሚተጋ ፕሮግራም እያወጣ የሚሰራ ክፉ መንፈስ አለ። ስለዚህ የዛን ክፉ መንፈስ የተደበቀን ነገር እግዚአብሔር እያጋለጠ በህይወቴ ውስጥ እንደዚህ አይነት ነገር ላይ መቀለድ ካቆም አመታት አሉት። አንድ ጊዜ አንድ ህልም አየሁ። ይሄንን በቅርብ የነበሩ ወዳጆች ያሉት ይህንን ህልም በማይበት ጊዜ እስከ ስምንት የተማርኩበት ትምህርት ቤት ውስጥ ራሴን አገኘሁት ራሴን ያገኘሁት ደግሞ ከማገለግልበት ቸርች ወጥቼ ልክ ቀጥታ የሄድኩት የድሮ ትምህርት ቤት ውስጥ ነው እዛ ትምህርት ቤት ውስጥ ሲሄድ የልጅነቴን አካል ይዤ አይደለም የሄድኩት አድጌ ባለሁበት አሁን ክረንትሊ ባለሁበት ሁኔታ በዚህ ዕድሜ ሄጄ የገባሁት በህልሜ ውስጥ ያንን ህልም ካየው በኋላ መጸለይ ባለመቻሌ ወይንም ሳልጸለይ በመታዊ አንድ ነገር ማብን ያደርጉ ቤት ውስጥ ከቤተ ክርስቲያን ካለኝ አገልግሎት ችግር ተፈጠረ። አካባቢ ላይ ያለ ማንኛውም አገልግሎት የማገለግልበት ነገር ሁሉ ተያዘ። ስለዚህ ከቸርች ነው ወጥቼ ወደ ትምህርት ቤት ውስጥ የገባሁት። ያንን አይቼ ባለመጸለይ፣ ችላ በማለት ብቻ የሆነን ያክል የሆኑ ወራቶችን ሳፈር አደረግኩ። በጣም በጣም አገልግሎት ስራ ውስጥ ገባ ምን ላችሁ ፈልጌ ከኔ ውድቀት እንድትማሩ ከኔ ስህተት እንድትማሩ የፈለኩበት ምክንያት አንድ ሰው ዛሬ በንግዱ ላይ በትምህርቱ ላይ በአገልግሎቱ ላይ በትዳሩ ላይ በእናንተ በእያንዳንዱ በህይወታችሁ መስመር ላይ እግዚአብሔር ይህንን ህልም ሲያሳያችሁ ተያይዞ የሚመጣበት ነገር አለ። የኔ አሁን ለምሳሌ ከቤተክርስቲያን ጋር ስለሆነ ከመንፈሳዊ ህይወቴና ከጸሎት ህይወቴ ከአገልግሎቴ ከማደርገው ከመንፈሳዊ አክቲቪቲ የሁሉ ጋር የተያያዘ ሆኖ ነው የመጣው። የእናንተ ከንግድ ጋር ተያይዞ ሊመጣ ይችላል። ከትዳር ጋር ተያይዞ ሊመጣ ይችላል። ከተለያየ ነገር ጋር ተያይዞ ሊመጣ ይችላል። በዚህ ሰዓት ግን እንደነ መሆን የለባችው፣ መንቃት፣ መጸለይና ያንን ነገር ለማፍረስ መሄድ። አያችሁ፣ አንዳንድ ጊዜ የምናያቸው ህልሞች ትኩረት ሰተን ስለማናደርጋቸው፣ ትኩረት ሰተን ስለማንሄድባቸው ብዙም ውጤታማ ይሆን ጭራሽ እኛን አጥፊ እኛን የሚመታ እኛን የሆነን ችግር ውስጥ የሚከተል ነው የሚሆን። ስለዚህ እናንተ የእግዚአብሔር ልጆች ጠቢባን የሆናችሁ ይህንን ነገር ነቅታችሁ እንድታደርጉ ትፈልጋለሁ። በፍጹም ወደኋላ መመለስ የለባቸው። በፍጹም አገልግሎታችሁ መነካት የለበት። በፍጹም ንግዳችሁና ትዳራችሁ መነካት የለበት። አይተው በአእምሯቸው አስበውት ኦኬ፣ ይህ ነገር ችግር የለውም ብለው እንደሚሄዱት ሰዎች መሆን የለባቸውም። እናንተ ይሄ አእምሮ የሚነዳችሁ ሰዎች ሳትሆኑ መንፈስ የሚነዳችሁ ሰዎች ናቸው። መንፈስ ደግሞ የራሱ የሆነ ቮካብለሪ አለው። የራሱ የሆነ ቋንቋ ነው። የራሱ የሆነ ቀለል ያለ እንደዚህ ህልም፣ ራይ፣ ድምፅ፣ የሆነ ሀሳብ መስሎ እየመጣ የእግዚአብሔር ቃል እየተገለጠላችሁ የእግዚአብሔር ድምጾች የሚባሉት እነዚህ ናቸው። ይሄ ነገር ደግሞ ለዚህ ዓለም ሞኝነት ነው። ህልም ማየት ለምሳሌ የሆነ ፒክቸር አይተው መነሳት አይደለም አይደለም። ታላቁ እግዚአብሔር የሚያወራበት ኮሚኒኬሽን ፎርም ነው። በደንብ ንቁ። የሰለጥን ዓለም ላይ የኖራችሁ ነው ወይ ደግሞ ኢትዮጵያ ኑሩ፣ በጣም ገጠራማ አካባቢም ኑሩ፣ ከተማም ኑሩ፣ ፓላስ ኑሩ፣ ኤኒዌይ፣ በፈለጋችሁበት ስፍራ መኖር ትችላላችሁ። ይህ ስፍራ ያላችሁበት የእናንተ የኑሮ ሲስተምና ሁኔታ የእግዚአብሔር ድምፅ ከፍም ዝቅም አያደረገው። ሁል ጊዜ የተከበረ ነው፣ ሁል ጊዜ ክላሲክ ነው እግዚአብሔር ድምፅ በደንብ መንቃት አለባቸው። በፍጹም ወደኋላ መመለስ የለባቸው። በፍጹም ትናንትናን መድገም የለባቸው። የእግዚአብሔር ቃል ስናገር እንደዚህ ይላል፤ እስራኤላውያን ከግብፅ ወጥተው ማርና ወተት ወደሚታፈስ ምድር አገባችኋለሁ ብሎ እግዚአብሔር ቃል ኪዳን ሰጥቷቸው ያንን ጉዞ ካስጀመራቸው በኋላ እየሄዱ እየሄዱ እየሄዱ እርሱ የሴር ተራራ የሚባል ተራራ ጋር ሲደርሱ አንድ ነገር ይሆናል። ጠዋት ተነስተው ያንን ምድረ በዳ እናቋርጣለን ብለው ይሄዳሉ። ሲሄዱ ሲሄዱ ሲሄዱ ሲሄዱ ውለው ያድሩ ውለ ያድሩ እና ከሆኑ ቀናት በኋላ ሲመለሱ ትላንትና በተነሱበት ቦታ ላይ ያሉት። እንዴት መሰላችሁ? ተራራውን ዘውረውት ዘረውት ዘውረውት ሲያበቁ መጥተው ትላንትና በተነሱበት ቦታ ላይ ነው የሚቆሙ። ከለታት አንድ ቀን እግዚአብሔር ለነሱ ሰለቸውና እንደዚህ አለ። ሙሴ ና ጠራው። ሙሴ እንዲህ በላቸው ለዚህ ህዝብ አለ። ምን ልበላቸው? ከእንግዲህ ወዲህ ይህንን ተራራ መዞር አበቃ። እግዚአብሔር በቃ ሲል ነው እንደዚህ አይነት ድምፆችን የሚያመጣው። አያቸው አያቸው። እነዚህ ሰዎች ምን እየተደረገባቸው እንደሆነ አያውቁም። ምን እየተሰራባቸው እንደሆነ አያውቁም። በጣም ዲሉዥናል ሆነው እየሄዱ ነው ያሉት። በዛ ሰዓት እግዚአብሔር መጣና ለነሱ ሰለቸው። እሱ ሙሴን ጠራ፣ ድምፅ ሰጠ፣ ቮይስ ሰጠው ለሙሴ። ያንን ቮይስ ሰማ። በቃ ብሎ ከዚህ በኋላ አልዞርም አለ። ቀጥታ እግዚአብሔር ባለው መንገድ ሲሄድ ከነአን የምትባል ምድር የምትወስድ መንገድ ነው የገባው። እንዲህ ነው የሚሆነው እናንተ ትነቃላችሁ፣ ትጸልያላችሁ፣ እግዚአብሔር ወደ መንገዱ ያስገባችኋል፣ ወደ ደስቲኒያችሁ ትሄዳላችሁ። ሁለተኛውን ህልም ልንገራችሁ። ተራራ እየወጣችሁ መሰላል እየወጣችሁ መኪና እየነዳችሁ ዳገት እየወጣ ካለበት ሲመለስባችሁ እነዚህን ህልሞች ልንገራችሁ። በተመሳሳይ መልኩ ይሄው ስፒሪት ይፋይት የሚያደርግበት መንገድ አሁን ያልኳችሁ ለምሳሌ ቅድም ያልኳችሁ ሌላ ነው። ይሄኛው ያው መንፈስ ቢሆንም ነገር ግን ደረጃ ከምትጨምሩበት ሌቭላፕ እያደረጋችሁ ካላችሁበት እስኪላፕ ከምታደርጉበት መንፈሳዊ ህይወታችሁ ደረጃ የሚጨምርበት ነገር እየመጣ እንዳለ ሴጣን ስለሚያቅ ያንን እንዳትደርሱ የሆነ ቦታ ላይ አደናቅፎ መጣ። እንደዚህ አይነት ህልሞች ውስጥ ቀጥሎ የሚመጣውን ነገር ንገራችሁ ጥል፣ ክርክር፣ ይሄ ብጥብጥ ነገርን በጥብጦ የሚጠብቃችሁ ነገርን አበላሽተው የሚጠብቃችሁ መንፈስ አይደለም የሚመጣ ይሄኛው። እናንተ እንድትሳሳቱ ነው የሚያደርግ ነገራችሁ ይሄኛው። መንፈሳዊ ህይወታችሁን ችግር ውስጥ ለመክተት ንግዳችሁን ችግር ውስጥ ለመክተት ስራችሁን፣ ትዳራችሁን፣ ቤታችሁን፣ ዘመዶቻችሁን፣ የተለያዩን ሰዎች የተለያየን ህይወታችሁን ክፍል ለመንካት ሲፈልግ እናንተ ማኖ እንድትነቁ ይፈልግ፣ ኃጢአት ውስጥ እንድትገቡ እግዚአብሔር መርህ ነው ብሎ ያስቀምጠው ነገር እንድትስቱት ይፈልጋል መንፈስ ያን ጊዜ በእናንተ ህይወት ውስጥ አክሰስ ያገኛል መግቢያ በር ሲያገኝ፣ በኃጢአት በኩል ነው እና የገባው። ከዛ በኋላ እዛው ነው የሚሽከረከረው ልክ ከፍታችሁ ሲደርስ ውጊያው የሚሆነው፣ የምትጣሉትን ሰው ያዘጋጃል። የምትስቱበትን የኃጢአትን መንገድ ቤታችሁ ውስጥ እንደገና ሪቫይቭ ያደርጋል። ወይ ከዘመዶቻችሁ ጋር ትቆራረጣላችሁ፣ ወይ የሚበድሏችሁ ሰዎች እናንተን ማናደድ የሚችሉ ሰዎች ዙሪያችሁ ላይ ይመጣል። የቤት አጋዦቻችሁን ጠላት አድርጎ ያስነሳባችሁ በእንደዚህ አይነት ሰዓት ላይ ዊዝደም ላከፍላችሁ በደንብ ነው። እግዚአብሔር አምላክ ህይወታችሁ እንደገና እየቀጠለ ካለበት ደረጃ ላይ እንዲወርድ አይፈቅድ እንደዛው እየጨመረ እንዲ እግዚአብሔር የሚጠብቀው መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ምሳሌ መጽሐፍ ምዕራፍ አራት የጻድቅ መንገድ እንደ ንጋት ብርሃን ነው፣ ሙሉ ቀን እስኪሆን ድረስ እየተጨመረ ይሄዳል። መጨመርን እንጂ ፖዝ እያረጉ መጨመርን እግዚአብሔር በእናንተ ውስጥ አላየም። ስለዚህ በዚህ መንገድ ነው እና ሊመራችሁ የሚፈልገው ለእናንተ ድምፅ ይሰጣቸዋል ከተራራ ላይ ተደናቅፋችሁ ስትወድቁ እየሄዳችሁ ካላችሁበት መሰላል እየወጣችሁ ካላችሁበት ስትወድቁ ካያችሁ፣ ፈተና እየተፈተናችሁ ስትወድቁ ካያችሁ፣ ልትደግሙት ያለ የማትፈልጉት መንገድ ስላለ ያ እንዳይሆንባችሁ አስቀድማችሁ ጸል አስቀድማችሁ አበላሹ። አስቀድማችሁ የሰይጣንን እቅድ እያፈረሳችሁ ቀጥሎ ያለን ህይወት ሲለወጥ ታያላችሁ። ቀጥሎ ያለው የእናንተ ህይወታችሁ ጉዞ ሲቀየር ታያላችሁ እዚህ ድረስ ከመጣችሁ ቪዲዮን ለአንድ ወዳጃችሁ ሼር አድርጉ በዚህ ተባበሩ እግዚአብሔር አምላክ ይባርካችሁ በሚቀጥለው ቪዲዮ በደንብ ብዙ ነገር እንማራለን ቶሎ ቶሎ ለመልቀቅ እሞክራለሁ ሻሮ ተባረኩ